ሰላም ሰላም፣ ጤና ይስጥልኝ ውድ ዓለም ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማር እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም በዋትሳፕ በጎግል ሚትና ሌሎችንም እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ታች ላይ ባለው ስልክ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ ትምህርታችሁ መማር ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ፊደላቶችን ከሀ እስከ እረ ያሉትን እነዚህን አምስቱን ፊደላቶች በደንብ አንብላችኋለሁ ደጋግሜ። ከዛም በኋላ ደግሞ እነዚህ መሰረት እያደረግን ደግሞ የመሰረቷቸው ቃላቶቹ ታች ላይ እዚጋ የምታዩዋቸው እነዚህ ቃላቶች አሉ። እነዚህንን እናነባለን ማለት ነው። መጀመሪያ እንዳልኳቸው ፊደላቶችን ከመጀመሪያ እስከ መጨረሻ ከመጨረሻም እስከ መጀመሪያ እያደረግን በደንብ እነዚህን ከአንበብነ ካጠናን በኋላ ደግሞ በእነዚህ መሰረት ከእነዚህ ውስጥ የወጡ ደግሞ እዚጋ ቃላቶች አሉ። እነዚህን ደግሞ በመጨረሻ ላይ አነብላችኋልሁ። እስከ መጨረሻው በደንብ ተከታተሉኝ። አሁን እኔ ከመጀመሪያው እጀምራለሁ ማለት ነው። የመጀመሪያው እንዳልኳችሁ ሀነች ነች። ሀ ሁ ሂ ሀ ሄ ህ ሆ ሆ። ከመጨረሻው ስንጀምር ደግሞ ሆ ህ ሄ ሀ ሂ ሁ ሀ ወደ ሁለተኛው ስንመጣ ለሙች ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ ሎ። ከመጨረሻው ስንጀምር ሎ ል ሌ ላ ሊ ሉ ለ። እሽ፣ እቺ ደግሞ መ ትባላለች። መ ሙ

ር ሬ ራ ሩ ኦኬ፣ እንግዲህ አሁን ደግሞ በእነዚህ በአምስቱ ፊደላቶች ነው ቃላት የሚመሰረት። ከዚህ ጋር አንድ ነገር ማስታወስ ያለባችሁ ምንድን ነው፣ ከሀ ጀምረን እስከ ሆ ስንቆጥር፣ ከለ ጀምረን እስከ ሎ ስንል፣ ለምሳሌ በዚህ ጋ የተመሳሳይ የተመሳሳይ ካለር ያልኳቸው እነዚህ የመጀመሪያ ፊደላቶች ናቸው። ቀጥሎ ደግሞ እነዚህ ደግሞ ሁለተኛ ፊደሎች ይባላሉ። እነዚህ ደግሞ ሶስተኛ አራተኛ፣ አምስተኛ፣ ስድስተኛ እና ሰባተኛ ሰባተኛ። አሁን እዚህ ጋር አንድ ነገር መለየት ያለባችሁ ነገር ምንድን ነው? እነዚህ ፊደላቶች ለምሳሌ የሁለተኛ ፊደላቶች መለያቸው ምንድን ነው? የመጀመሪያ ፊደላቶችን ትጽፉና ጎናቸው ላይ ቅጥያ ከተደረገባቸው ሁለተኛ ፊደል ይባላሉ። ለምሳሌ ሀያ ብለን ሁ ስንል ሀን እንጽፍና ጎኗ ላይ ቅጥያ ስናደርግ ሁለተኛ ፊደል። ለብለን ሉ ስንል ለን እንጽፍና ጎኗ ላይ ቅጥያ ማድረግ መብለን ሙ ስንልም ደግሞ መንን ጽፍና ጎኖ ላይ ይቀጠል እስከ መጨረሻው ያወጁ እንደዚህ አይነት ቅርጽ ካላቸው ሁለተኛ ፊደላቶች ናቸው ማለት ነው ሁለተኛ ፊደላቶች ናቸው ሶስተኛ ፊደላቶች ደግሞ በቀላል መንገድ የምንለያቸው በምንድነው ነው እግራቸው ላይ የዞረ የዞረ ነው ወይ ጠማማ ጠማማ ነገር አላቸው ማለት ነው እንደዚህ ከሆኑ ሶስተኛ ፊደላቶች ይሆናሉ ማለት ነው ቀጣይ ደግሞ አራተኛ ፊደላቶች አራተኛ ፊደላቶች ደግሞ ከዚህ ጋር እንደምታያችሁ ብዙ ጊዜ በመጨረሻ በኩል ያለው እግራቸው ይረዝምና የመጀመሪያው ደግሞ ምን ላይ ያጠረ ይሆናል። ለምሳሌ እዚህ ጋር ሀ ስንል በመጨረሻ በኩል እግሯን እናስረዝማለን። ላ ስንል በመጨረሻ በኩል ያለው እግሯ ይረዝማል። ማ ይረዝማል። ሳያለን ስንል ብዙዎቹ ብዙዎቹ የመጨረሻ እግራቸው ከረዘመ አራተኛ ፊደል ናቸው። ወደ አምስተኛ ፊደል ስንመጣ ደግሞ እዚህ ጋር እንደምታዩዋቸው እግራቸው ላይ ምን ይኖራቸዋል? ቀለበት ይኖራቸዋል። በመጨረሻ በኩል በውጭ በኩል ነው። በውስጥ በኩል ከሆነ አንዳንዴ ስድስተኛ ሊሆን ይችላል ሰባተኛ ሊሆን ይችላል። ነገር ግን በውጭ በኩል ግን በመጨረሻ በኩል እግራቸው ላይ ቀለበት ካላቸው እነዚህ ፊደሎች አምስተኛ ፊደላቶች ናቸው ማለት ነው። ስድስተኛ ፊደላቶች ደግሞ የተለያዩ ቅርጽ አላቸው። ብዙ ጊዜ ስድስተኛ ፊደላቶች አይመሳሰሉም። እዚህ ጋር እንደምታያቸው የተለያየ ናቸው ያላቸው የመጨረሻው ደግሞ ሰባተኛ ፊደላቶች ደግሞ አንዳንዴ ቀለበት ከላይ ሆኖ በመጨረሻ በኩል በውጭ በኩል ከሆነ ሰባተኛ ይሆናል። ወይም ደግሞ እዚህ ጋር እንደምታያቸው የመጨረሻ እግራቸው ያጥራል። ደግሞ አንዳንዶች ደግሞ የመጨረሻ እግራቸው ሊያጥር ይችላል። እንደዚህ ከሆነ ደግሞ ሰባተኛ ፊደላቶች ይሆናሉ ማለት ነው። ስለዚህ እናንተ እነዚህ በተለይ በተለይ የሁለተኛ ፊደላቶች፣ የሶስተኛ እና የአምስተኛ ፊደላቶች ሁሉም ፊደላት ተመሳሳይ ነገር አላችሁ። ሁለተኛ ጎናቸው ላይ ቅጥ እንዳልኳችሁ፣ ሶስተኛ እግራቸው ጠማማ፣ አምስተኛ ደግሞ ቀለበት የሚሆኑት ሁሉም የአማርኛ ፊደላት ማለት ይቻላል እንደዚህ አይነት ባህሪ ያላቸው። ስለዚህ እናንተ በቀላል መንገድ መረዳት ትችላላችሁ ማለት ነው። አሁን ደግሞ በእነዚህ ከእነዚህ ፊደላት የወጡ እዚህ ጋር ቃላት መሰረቻሉ። እነዚህን በደንብ አር እያነብላቸዋሉ ከመጀመሪያው ስንጀምር ሁ ሉ ም ሁ ሉ ም ሁሉም ይላል። አሁን ሁሉም ይለውን ሁ ማለት እዚህ ጋር እንዳየዋች ነች፣ ሉ እዚህ ጋር ያለች ም፣ ደግሞ እዚ ጋ ስለዚህ እነዚህ ሶስቱን ፊደላቶች እነዚህንስ በአንድ ላይ ስናደርጋቸው ሁ የቤተሰብ ሁለተኛ፣ ሉ የለቤተሰብ ሁለተኛ፣ ም ማለት ደግሞ የመቤተሰብ ስድስተኛ እነዚህም በአንድ ላይ ስንገጣጠማቸው እዚህ ጋር ምን የሚል ቃል ይሰጡናል ማለት ነው? ሁሉም ሁሉም የሚል ቃል ይሰጡናል ማለት ነው። ወደ ሁለተኛው ስንመጣ ደግሞ ሃሊማ ሃሊማ ይላል። ሃሊማ ሃ ማለት ይኸው የመጀመሪያ ፊደል እዚህ ጋር ያለችዋ፣ ሊ ማለት የለቤተሰብ ሶስተኛ፣ እግረጠማሟ ማ ማለት ደግሞ የመቤተሰብ አራተኛ አራተኛ። ስለዚህ እዚህ ጋር ድምፅ ሃ አለች ሊ አለች ማ አለች ስለዚህ እነዚህ ማን ላይ ስንገጣጥማቸው ምን የሚል ቃል ሰጡ ማለት ነው። እዚ ጋር እንደምታዩት ሀሊማ ሀሊማ የሚል ቃላት ይሰጠናል ማለት ነው። እሺ፣ ከዚህ ጋር ደግሞ ሄሎ ሄሎ ይላል። አሁን እነዚህ ፊደላቶች የት ጋር ነው የምናገኛቸው? ሄ ማለት የሀ ቤተሰብ አምስተኛ ነች። ሎ ማለት የለ ቤተሰብ ሰባተኛ ሰባተኛ። ስለዚህ እችንና እች ሁለቱ አንድ ላይ ስንገጣጥማቸው ሄሎ፣ እዚህ ጋር እንደጻፉላችሁ ሄሎ ሄሎ የሚል ቃል ይሰጠናል ማለት ነው። እሺ ቀጥሎ ደግሞ እዚጋ ምን ይላል? ሙሌ ሙሌ ሙሌ ይላል። አሁን ሙሌ የሚለውም ሙ ማለት የመቤተሰብ ሁለተኛ፣ እዚጋ ያለችው ሙ። ሌ ማለት የለቤተሰብ አምስተኛ፣ ቀለበቶቹ አምስተኛ ፊደል ናቸው ብያቸዋሉ። ስለዚህ እነዚህም በአንድ ላይ መጥራት ነው ሙ፣ እዚጋ ያለች ሌ፣ እዚጋ ያለች። እቺ እና እቺ በአንድ ላይ ስናነባቸው ምን ይላል ይሄ? ሙሌ ሙሌ ይላል። እሺ ቀጥሎ ያለው ደግሞ እዚጋ ሰላም ሰላም ሰላም ሰላም ይላል አሁን ሰላም የሚለውን ደግሞ ሰ ማለት እዚ ጋ ይችነች ላ የለቤተሰብ አራተኛ ም የመቤተሰብ ስድስተኛ ስለዚህ እነዚህ ነው በአንድ ላይ መጥራት ነው ሰ ትጀምራላችሁ ከዚያ ላ መጨረሻ ም ይኸው እዚጋ እንደተጻፈው ምን ይላል ይሄ ሰላም ሰላም ይላል ቀጣዩ ደግሞ ምን ይላል ሎሚ ሎሚ ሎሚ ይላል። ሎ ማለት የለቤተሰብ ሰባተኛ ሚ የመቤተሰብ ሶስተኛ። ሰባተኛ እና ሶስተኛ፣ ስለዚህ እነዚህ አንድ ላይ ስናንባቸው ሎሚ ሎሚ ይላል። እሺ፣ ቀጥሎ ደግሞ እዚህ ጋ ሞ ላ ሞ ላ ሞ ላ። ሞ ማለት የመቤተሰብ ሰባተኛ፣ እዚህ ጋ ስትቆጥሩ ሰባተኛ ለምታገኛት የምታገኟት ማነች ሞ ነች። ላ ማለት ደግሞ የለቤተሰብ አራተኛ ለ ሉ ሊ ላ የመጀመሪያ ግሯ ካጠረ አራተኛ ፊደል ብያቸዋለሁ። ስለዚህ እነዚህን በአንድ ላይ ስናንባቸው ሞላ ሞላ ይላል። እሽ ቀጥሎ ደግሞ እዚህ ጋር ሱ ሪ ሱሪ ሱ ማለት ጎናቸው ላይ ቅጥል ካለ ሁለተኛ ፊደል ብያቸዋለሁ። ው ሰሱ ሱ ሪ ማለት ደግሞ የረቤተሰብ ሶስተኛ። ስለዚህ እችና ይች ማለ ስናገጣጠማቸው ምን ይላል? ሱሪ ሱሪ ይላል ማለት ነው። እሺ ከዚህ ጋር ደግሞ ላም ላም ላም ይላል። ላ ማለት የለቤተሰብ አራተኛ ብያችኋለሁ። እዚህ ጋር መወላ ስልም ነግራችኋለሁ መወላ ስል ላ ነግራችኋለሁ ላ ማለት የለቤተሰብ አራተኛ፣ ም ማለት የመቤተሰብ ስድስተኛ ስለዚህ በአንድ ላይ የሚላል ላም ላም ይላል። እሺ ወደዚህ ወደ መጨረሻው ስንመጣ ደግሞ ሰ ሰ ሩ ሰሩ ሰሩ ሰ ማለት የመጀመሪያ ፊደል እዚህ ጋ እንደምትዋት ሩ ማለት የረ ቤተሰብ ራ ሩ ሁለተኛ። ያው ቀጥል ካላቸው ሁለተኛ ፊደል አሉ ሁለተኛ። ስለዚህ የመጀመሪያና ሁለተኛ ፊደል እነዚህ ማን ላይ ስናነባቸው ሱሪ፣ ሶሪ። እዚህ ጋር ደግሞ ሮም፣ ሮም፣ ሮም ይላል። ሮ ማለት የረቤስ ሰባተኛ። እዚ ጋር ጀምራችሁ ካረጀምራችሁ ከመጨረሻው ወሰዱ ሰባተኛ ፊደል ነች። ስለዚህ ይችላል ሮ ነች ም ማለት የመቤተሰብ ስድስተኛ። ደጋግመን እያየ ነው። ም ማለት ከዚህ ጋር ሁሌም ስንል ሰላም ስንል ነግራቸዋለሁ። ስለዚህ ም ማለት የመቤተሰብ ስድስተኛ። ሂማን ላይ ስናንበው ሮ ም ሮ። እሺ፣ ከዚህ ጋር ደግሞ ስራ ስራ። ስ ማለት የሰቤተሰብ ስድስተኛ። ስትቆጥሩ ስድስተኛ ፊደል ነች። ስድስተኛ ስ ነች። ራ ማለት የረ ቤተሰብ ደግሞ አራተኛ ረሩ አራተኛ ስለዚህ፣ በአንድ ላይ ምን ስራ፣ ስራ የሚል ቃል ይሰጠናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። ከሃ ጀምረን እስከ ረ እነዚህ አምስቱ ፊደላቶችን አንብበን በእነዚህ ደግሞ ቃላት ለመመስረት ሞክረናል። ቀጣይ ደግሞ በሌሎች የአማርኛ ፊደላቶች ቃላቶችን የመስረትን የምንመማር ይሆናል። እንዲሁም ደግሞ እንግሊዘኛ መማር የምትፈልጉ ልጆችም ቪዲዮ እየሰራሁ እለቃለሁ። የገባችሁ መከታተል ትችላላችሁ ተመዝግባችሁ መማር ከፈለጋችሁ ደግሞ ደውሉ፣ ታገኙናላችሁ። መልካም ጊዜ።